ሰላም ሰላም ውድና የተከበራችሁ በመላ ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን ወዳጅ ወንድሞቼ እንኳን ሰላም መጣችሁ። ወደ እኔ ቤት ክፉ አይንካችሁ። እግዚአብሔር ያክብርልኝ። የማታ እንጀራ ይስጣችሁ። በስራችሁ ስኬታማ ሆኑ። እኔ ለማታቆኝ ምስራቅ ልኑር ለልጆቼ ነኝ። ዛሬ እንግዲህ ይዤላችሁ የመጣሁት ማለት ነው የሩዝ ዱቄትና እርጎ ማር ቀላቅዬ እንትን ለማለት ማለት ነው፣ ለመጠቀም ለፊቴ። አንድ ማንኪያ የሩዝ ዱቄት ተጠቅም ያለው። እስኪ አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ፣ ነባሮቹ ደግሞ ላይክ በማድረግ ቪዲዮውን ጀምሩት፣ ሼርን በማድረግ አግዙኝ ማለት ነው። ማር በነገራችን ላይ ለፊት ሞርቸራይዘር ያደርጋል፣ በጣም ቆንጆ ነው፣ በጣም ምርጥ ነው። ማር ጥሩ ነው። እርጎ ደግሞ እርጎ ያለንን ያህል ማለት ነው። እርጎ በጣም ቆንጆ ነው። በነገራችን ላይ የውድክክ ክብድ ሲለኝ ጊዜ ማለት ነው በጣም ይሞቃል። በጣም ስለሚሞቅ ድብር ሲለኝ እስኪ ቆይ አልኩኝና ነው የመጣሁት። ግን በምን ፊት እንትን አልልም ቁጭ ከምል ከጸሎት በኋላ አላለለ የሆነ እንትን ከምል ቁጭ ከምል ቆይ እስኪ ብዬ ነው። እስኪ ቆይ ልለውሰውና አንድ ቀቀላቅዬ አብረን እንቀላቅሏለን ማለት ነው። እና ያው እርጎ እና ማር የሩዝ ዱቄት ማለት ነው። እርጎ በጣም ቆንጆ ነው ፊት የመቆጥቆጥ ባህሪ ያለው። ሩዝ ደግሞ ማለት ነው ፊትን እስክራብ የማረግ ባህሪ ያለው የሩዝ ዱቄት በጣም ቆንጆ ነው። ማር ደግሞ ሞይስቸራይዘር ያደርጋል ፊትን ማለት ነው። ቡናን ብትጨምሩበት ጥሩ ነው። ቡና ተጠቀሙ። እኔ ግን ቡና ውሾቹ ወይ ደስ አይላቸውም የሆነ ፊቴ ልውጥ ሲልባቸው ስላለመዱኝ ብዙም ደስ አይላቸውም። ያው እነሱን ከእነሱ መራቅ ስለማልችል እኔ እንደ ልቤ ያገኘሁትን ነገር መጠቀም አልችልም ማለት ነው። ፊቴን ታጥቤ ነው ያዘጋጀውትኝ። ብታዩ በቃ ሙቀት ነው፣ በጣም ይሞቃል። እኔም ብቻ ይሁን የሚሞቀኝ ስል አዎ ይሞቃል ይሉኛል፣ አውቀው ይሁን እኛንም ሞቀን ይሉኛል። እኔ ግን ይሞቀኛል ማለት ነው ጊዜ ነው። በሳምንት አንዴ እንደዚህ እቀባለሁ። አሁን ድብር ሲለኝ አያችሁ አይደል? አንዳንዴ ዱክክ ይለናል ይሄ ጭንቀት ምናምን ምን አባቱ እና እና ራሳችንን እንድንጥል የሚያደርገን ምናምን አላለ አሁን ከጸሎት በኋላ እስኪ ከዘጠኝ ሰዓት ጸሎት በኋላ ለምን እዚህ ላይ ሴትዬ ለምንድን ነው ይሄንን ማለት ጠቀሙ። ትንሽ 15 ደቂቃ በነገራችን ላይ እንደዚህ ለጸሎት ጊዜ በምትጠቀሙ ጊዜ ተቀብታችሁም ብትጠቀሙ ከዛም በፊትም መቼም እግዚአብሔር ያለንበት እናያልና እንትን አይልም ማለት ነው። እኔ ግን ድንገት ሲመጡብኝ ስለምነሳ በዛ ሰዓት የጸሎቱ ሰዓት የጸሎት ነው። የበላበት ሰዓት የሚባላበት ሰዓት ነው። እኛ ቤት ሩጫ ስለሆነ ማለት ነው። ውሾቹ በሚተኙ ሰዓት ነው ወደ ጸሎት ማደላው ማለት ነው። ለምን ማጓጓዝም ሀሳቤን አይሰርቁኝም ሰው ቤት ሳይኖር ሰዓት ላይ እና ማለት ነው። እንደዛ አንዳንዴ አንድ እረ ራሳችንን እየጣልን እውነት በትንሽ በቀላል ነገር በቀላል ነገር ቤት ውስጥ የሚገኝ እርጎ፣ የሩዝ ዱቄት እና ማር ማር እኔ ከኢትዮጵያ ለራሴ ልጆች የላኩልኝ ለዛውም፣ እኮ መድኃኒት የሚሆን የእስጢፋኖስ ማር ነው የምጠቀመው። ድፍረት ግናያችሁ እና ፊቴን እንደዚህ አንዳንዴ። እስኪ አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ፣ ነባሮቹ ደግሞ ቤተሰብ በመሆኑ እንትን በሉኝ። እኔ ያው ቤተሰቡ አድርጉኝ ሰብስክራይብ አድርጉኝ እስኪ ላይክ አድርጉ ሼር አድርጉ እርጎና ማር ፎቶ አላነሳትም ታውቃላችሁ እርጎ ማር እና እንትን ማለት ነው የሩዝ ዱቄት የሩዝ ዱቄት የምወደው ለምን እንደሆነ ታውቃላችሁ ስክራብ ያደርጋል ፊትን ሽክት ስለሆነ ስክራብ ያደርግልናል ማለት ነው። ማሩ ደግሞ ሞርችላይዘር ያደርገዋል። እርጎ ደግሞ ውሃ ነው የሚያደርገው። ሰውነታችን ጽፍርቅ ያለና ቅባትነት ለደረቅ፣ አሁን ለደረቅ ፊት እንደኔ አይነት ወዛማ ላልሆነ ፊት ሩዝ፣ የአብሽ ውሃና እርጎ፣ ማር ሞርችላይዘር ነው የሚያደርገው። ማር በጣም ምርጥ ነው። እንደኔ ቶሎ አትታጠቡ አንድ ብማይ ሰዓት ድርቅ እስኪል ድረስ አስቀምጡትና ማለት ነው እሽ ታርጉት። ፊታችሁን እንደ እስክራብ ሙልጫ አድርጎ እንዲያወጡ። አንዳንዴ የፍልግ ብንታጠብ ፊታችን እንትን አይልም አያጣም ማለት ነው። ቡና ዱቄት ደግሞ ብጨምሩበት ፊታችሁን ክትክት ነው የሚያደርገው። እኔ ግን ያው እንዳልኳችሁ አንደኛው ወይ ሴትዬ ትመጣብኛለች እንደተለመደው እንግዲህ ማለት ነው እንትን ተቀብቼ እ እንቀባለው ማለት ነው። ስለዚህ እጄ በጣም ነው የምታምረው። ቆዳይ የሚያጠብ ቤት የሚውለው ሁልቃ የሚያጥብ አይመስልም። በጣም ነው እቃም የሚበዛብኝ። ምግብን ምግብ ስሰራ ምናምን የተወሰነ ሁል ጊዜ አልሰራም። በእርግጥ ነው ሁል ጊዜ አልሰራም። ግን በቃ እንዲያርጉና ይሄ አንዳንዴ ጭንቀት ሲዘን በጭንቀት ጊዜ ራሳችንን ሳናቅ ራሳችን ሰውነታችን ቅጥፍ ጥፍ አድርጎ ድክምክም አውቁ ዱካክ ምናምን ይላል ይመጣል፣ አደለ ያው መድሃን ያለምን ምርኩዝ ነው። ማርያምን መድሃን ያለም ንገሩት፣ አውሩት፣ በቃ እኔ ደካማ ነኝ በሉት። እናንተ ደካሞች ሸክማችሁን ሸክማችሁ የከበዳችሁ ለእኔ አውርዱት ብሏል አደለም ሸክማችንን የሚሸከም አምላክ እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር እኮ ድንቅ ነው። ስለ እውነት ነው የምላችሁ። እኔ አማራሪ እናት አይደለሁኝም፣ አመስጋኝ ነኝ። ግን ለምን እንዲያደርጉኝ፣ ለምን እንዲያደርጉኝ፣ እንዲህ እያደረግኩ እንደዚህ እየሰራው እንደዚህ ለምን ያደርጉኛል? እኔ በጣም እሰራለሁ፣ እኔ በጣም ትላለሁ። ለካ ከንቱ ነው፣ ከንቱ ነው። እኔ ይህን ማለት ሳይሆን እኔ ደክሞኛል፣ አንተ አግዘኝ? እኔ ደክሞኛል፣ በቃ አልቻልኩም ብዬ ወደ እግዚአብሔር፣ ወደ ጸሎት፣ ወደ እሱ ወደ ምስጋና ላለማማረር በቃ እንዳላማርረው ከሆን ኮዲያ ማማረር ካቆም ኮዲያ እግዚአብሔር ይመስገን ማለት ከዋል ኮዲያ ከጀመር ኮዲያ ስማ፣ እንዴት እኔ ህይወቴ እንደተለወጠ እኔ ነኝ የምነግራችሁ። መስራት እንኳን ኖሮኝ ጊዜ ኖሮኝ እንኳን ልሰራ አልፈቅድም በጊዜ ነበር ይህንን ስራ መስራት በቃ ፍላጎቱ እያለኝ ሀሳቡ እያለኝ ይሁን የሚያስረኝ ነገር ይሄ ክፋት፣ ዋላ ደግሞ ብቻ እግዚአብሔር ይመስገን ያ አለፈ። አሁን ከአሁን ወዲያ ያለው ጊዜ ለእኔ ነው። ከመድኃኒዓለም ጋር እግዚአብሔርን አመስግኑ፣ ምርኩዛችሁ ይሁኑ። ማንም ቢያስከፋችሁ ማለት ነው፣ ማንም ቢበድላችሁ ተበዳይ ሁኑ። አትበድሉ። ማርያምን አትበድሉ። ተበዳይ ብቻ ሁኑ። ሰውን በፍጹም አትበድሉ። በፍጹም በቃ ለሰው የሰውን ነገር አትጓጉ። የሰውን ነገር አትዩ። እግዚአብሔር ታምር ይሰራል። እግዚአብሔር የድንግል ማርያም ግን በሕይወታችሁ አይታችሁት የማታውቁት መልካም ነገር ተደርጎላችሁ የማይደረገው መልካም ነገር ይደረገላችኋል፣ ወደሱ ስትሄዱ ወደ እሱ ደከመን ተሸንፈናል አግዘን ስትሉት በንጹህ ልቦናችሁ እሱን ትን ስትሉ እግዚአብሔር ያግዛል። እግዚአብሔር ያግዛል። እግዚአብሔር ቅዱስ ሚካኤል ጥላ ከለላ ይሁናችሁ። ቅዱስ ገብርኤል፣ አቡነ ተክለ ሃይማኖት፣ ቅዱስ ሩፋኤል ጥላ ከለላ ይሁናችሁ። ቅዱስ ገብርኤል፣ አቡነ ተክለ ሃይማኖት፣ አቡነ ተክለ ሃይማኖት አባታችን፣ ሀገራችንንም ሰራ የሚያርጉልኝ ይሄ የሚያባላውን የሚያጨቃጭቀውን ውሾች ይጨዋሉ። ኦኬ። ልክ የእኛማ ውሻ ተንኮለኛ ናት። አሁን ቪዲዮውን ወደሷ ባዙሩ ትሄዳለች፣ ታውቃለች ምን እንደምሰራ። ሷ ባዙሩ ትሄዳለች፣ ታውቃለች ምን እንደምሰራ። ኦኬ ታይ ታይ ለሆን እና እግዚአብሔር አምላክ ሁላችንን ከክፉ ነገር ሁላ ይጠብቀን። ቪዲዮውን አላረዝመባችሁ እንደው ውስጤ ያለውን ልንገራችሁ ብዬ ነው። ቪዲዮውን ከማረዝመው ነው። ቆይ ለነገሩ ያው እንዴት እንደምጠቀም ደግሞ ግዴታ ማየት አለባችሁ። ቢረዝምን ማለት ነው። እግዚአብሔር ሁልጊዜ ድንቅ ነው። እግዚአብሔር መልካም ነገር ነው የሚያደርገው። እኛ ስናመሰግን እኛ እንትን ስንል በስማም ረሱ። የማይረዳን ምን አለ? የማይረዳን ምን አለ? ምን አለ ማይረዳን? ይረዳናል፣ ይረዳናል። እውነት ይረዳናል። እግዚአብሔር መልካም ነው። እግዚአብሔር ጥሩ ነው። እግዚአብሔር ለኛ ብዙ ነገር ነው የሚያደርግልን። ያላችሁ እንደዚህ አድርጌ እስክራብ አሁን፣ ድሮ ጸጉር ቤት ስንሰራ ማለት ያሁኑን አላውቅም፣ የሆነ ስክራብ ፊታችንን እንቀባና የሆነ ከዕቃ ውስጥ ነው ከዛ እሱ ካክሲ ውስጥ እንገባለን። ከካክሲ ውስጥ ስንወጣ እሱን እንታጠበዋለን። እሱ ነገር እንደዚህ አይነት ሻካራ ነገር አለው። ምን እንደሆነ በውስጡ ባላውቅም ማለት ነው። ሲገዛ ራሱ በውድ ነው። አንዴ ገዝቼው ነበር፣ ላልጠቀሙ ግን ጣልኩ። ይሄ የሩዙ ዱቄት እንዴት ፊት እንደሚነድብ፣ እንዴት እንደሚያጸዳ ልነግራቸው አልችልም። እስክራብ ነው የሚያደርገው ይላቸው እንዲስታርቡት ሳይጎዳ ከፈለጋችሁ ደግሞ ማለት ነው ስኳር አርጉበት፣ ትንሽ ስኳር ስኳር ስኳር አርጉበት። እሺ ስኳር አርጉበት። እኔ አሁን ይሄ የተጠቀምኩት ሩዝ የሩዝ ዱቄት፣ እርጎ እና ማር ነው። አሁን ባለፈው ሳምንት ደግሞ የተጠቀምኩት አብሽ እና የሩዝ ዱቄት ማር ነበረ። አብሽ ዱቄት አብሽ እንትና አላልኩም፣ አልቀቀልኩም። አሁን እስኪ ቆይ፣ ድብር አለኝ። ዱክክ አልኩኝ፣ በቃ ከጸሎት በኋላ የሆነ ክብድ ሲለኝ ጊዜ እንዲህ እስኪ ቆይ። ለምንድነው እንትንም አልሰራው? ቪዲዮ ልስራ አሁን። በጋ ሲሆን ባህር ይሄዳሉ ሰዎቻችን አይደለ? ትንሽ ነፃነት ይኖረናል ባህር ስለሚሄዱ። ክረምት ግን አይመችም፣ ተቃግፈን ስለምንኑ ምንም አይመችም። እና ያ በዚህ እኔ አሁን አስራ አምስት ደቂቃ ይሞላ አንተናል፣ አላቆየውም ለምን ከእናንተ ጋር እያወራው ከመስራት ጀምሮ 11 ደቂቃ ላይ ነው። በተቻለ መጠን 15 ደቂቃ ላይ አቺ ላይ ብንተው ጥሩ ነው። አንገታችንንም አንድ ጋር እንዲመሳሰል እዚህ እዚህ አካባቢ የመጥረቅ ቆርባሊ ይኖረዋል። ጆራችን ጋር እዚህ እዚህ ፀብሬ እንኳን በስማም ተጎርቷል፣ ለምን እንደሆነ እስኪ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እውነት እና ለጭንቀት እጅ እንዳትሰጡ። ማርያምን የሆነ ክፍት ሲላችሁ፣ ብሶት ሲብሳችሁ፣ ሆድ ማልቀስ ከፈለጋችሁ እንዳትመልሱት እንባችሁ። እልቅስ አሉ አልቅሱ፣ ይውጣላችሁ። አልቅሱ፣ አልቅሱ፣ አልቅሱ። የከፋችሁን ነገር አውጡ፣ አልቅሱ፣ ተናገሩ፣ ለምታምኑት አምላክ፣ ለመድሃን ያለም፣ ለድንግል ማርያም ልጅ አልቅሱና ተናገሩ ከዛ ተው እሺ አውጡት ሰርዙት በቃ ሰርዙት ሌላ አዲስ ነገር መልካም ነገር ጸሎት ንባብ ደግሞ ሙሉ ያደርጋል ሰው ልጅ ንባብ በሚጨንቃችሁ ሰዓት የምትፈልጉትን ሰዎች ብቻ አውሩ አታውሩ ሁሉንም እንዲሆን ነበር እንዲተደረግ እንዲተደረግ ወይ እሱማ እንዲህ አድርጎሽ እሷማ እንዲያድርጋሽ ዝም በጣም ስለሚበስባችሁ ለሰው ማትናገሩ የተበደላችሁትን የተቸገራችሁትን በተቻላችሁ መጠን ብቻችሁን ራሳችሁ እራሳችሁ ከመድኃኔዓለም ማርያምን መድኃኔዓለም ምርኩ ስትሆኑ ስታመሰግኑ ስጠይቁት ያደርጋል። ስጠይቁት የማያደርግላችሁ ነገር የለም። በቃ ከሆነ መከራ ከማታቁትወ መከራ በሰው ተመስሎ በሰው ላይ አድሮ ብዙ ነገር ያደርግላችኋል። መድኃኒዓለም ድንቅ ነው። የኔ ውዶች በጾም ለየትኛው ጊዜ ሺህ ዓመት አንኖር ሺህ ዓመት አንኖርም። ዛሬ ታይተን ነገ እንደ ወጡም ከመቅረት ይሰውረን። ወጥቶ እንኳን አለመመለስ ያልተቻለበት ጊዜ ነው። በሀገራችን እንኳን በሀገራችን እንኳን ደህና ነገር የማይደረግበት ጊዜ ነው። እስኪ አሁን ልታጠበውና እመጣለሁ። እኔ ማዲያት ስላለኝ ነው። ብዙን ጊዜ ልታጠበውና መጣለሁ መጣለው የሁላችሁ ፈ ወይ መጣሁኝ። ታጠብኩት፣ ግን በፎጣ ባገኙት ፎጣ ነው ማደርቀው። ያው አንገቴን ሁላ ማለት ነው። የሁላችሁ ፋን የሚያደርገው ማርያምን ተጠቀሙት። ተጠቀውት በጣም ነው ፊት የሚያሳምረው። ለምን ሩዙ ሽርክት ስለሆነ ማለት ነው እንትን ቆሻሻዎችን ያነሳልናል። ለደረቅ ፊት ሩዝ ብዙውን ጊዜ ማለት ነው፣ ሩዝ ለደረቅ ፊት፣ ለወዛማ ፊት በጣም ጥሩ ነው። ደረቅ ፊት ላላችሁ ግን ሩዝን ከእርጎ ጋርና ከማር ጋር በተቻላችሁ መጠን ወይ እርጎ ወይ ማር ካገኛችሁ፣ ሁለቱም ካላገኛችሁ ግን ማር እና የአበሽ ውሃ፣ የአበሽ ውሃ ካላገኛችሁ ደግሞ እርጎ እርጎ እና ማር አርጋችሁ ማር ከሌላችሁ እርጎና ሩዙን ዱቄት ብቻ አርጉና ሞክሩት። ለምን በስማ ፊት ቡስ እንትን ነው የሚያደርገው የሆነ ልስልስ ያደረገ ያሳምራል። ይህን ቆሻሻው እንዳለ ያወጣዋል። እስክራብ ያደርገዋል። ቀስ ያላችሁ ሽታ አርጉት። ፊታችሁን ደግሞ ማታ ማታ ባዝን ተቀቡ። እንደኔ ሰነፍ ካሉናችሁ እኔ ግን ምንም ነገር አልቀባም። ሰነፍ ነኝ። አንድ ወቅት የሆነ ፋርማሲዋ ይ ቆንጆ ተቀቢ ብላይ ጀመርኩት እና ይኸው፣ አልጨረስኩትም። ምን እንዳለ እስከነነኩሱ ተቀምጧል ማለት ነው። አልቀባም። ማታ ወይ ሦስት ሰዓት ጸሎት ካገኘው ጊዜ ወደ ጸሎት እገባለሁ። ከዛ ስጨርስ እንቅልፍ ያዳፋል። ስራ አለ በመሃል ታቃላችሁ አይደለ ወይ? እሱን ስጨርስ ስራይን ስጨርስ ወደ ጸሎት እገባለሁ። ከጸሎት እንቅልፍ ይመጣል። ወደ መኝታ ነው። ራስን መንከባከብ የለም። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ክብሩን እሱ ይውሰደው። የድንግል ማርያም ልጅ ሁላችንንም ልቦናችንን ሰጥቶን መልካም ነገር አድርጎ በሰላም ሀገራችን እንድንገባ ያድርገን። ውድና የተከበራችሁ ቤተሰቦች እንግዲህ ላይክ በማድረግ ሰብስክራይብ በማድረግ አግዙኝ። በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቸር ሰንብቱ። እግዚአብሔር ያክብርልኝ። ክፉ አይንካችሁ።